ሰላም ሰላም፣ እንደናችሁ ደህና ናችሁ ሰላም ናችሁ? ቤተሰብ ሁሉ ሰላም፣ እኔ ጋ ሁሉ ሰላም፣ እግዚአብሔር ይመስገን። ዛሬ ለለቅ ያሰብኩት ቪዲዮ እና አንድ ሁለት ወር ምናምን ሆኗል ከቀረጽኩ። የለቃለሁ እያልኩ ሳለቅ እና ጠፋሁ። እንዳንዴ ቢዚ ሲኖኝ እንግዲህ እንደዚህ ነው። እንድናችሁ በተረፋ ሁሉ ሰላም ሁሉ ዳና እነገ ሁሉ ሰላም ሁሉ ዳና እግዚአብሔር የተመሰገነ ይሁን። እና በጣም ቆይተዋል ይሄ ጸጉር ከሰራሁት ወደ ሁለት ወር ተጣግተዋል። እና አሁን ደግሞ እንደዚህ አይደለም ቆርጨዋለሁ። ከቆረጥኩ ደግሞ አንድ ወር ሆነዋል። የተቆረጠውን ደግሞ ሌላ ጊዜ ይላችሁ ይመጣለው እንዴት እንዴ ሞላ፣ እንዴት እንደ ተመለሳ በሌላ ቪዲዮ ይላችሁ እመጣለው። ዛሬ የሚሰራ ወፍራም ሹሩባ ነው ማለት ነው። ወፍራም ሹሩባ አንዳንዴ ጊዜ ስናገኝ እንደዚህ በራሳችን ች ወፍራሙን ስንሰራ ጸጉራችን ረፍት ያገኛል እና ደስ የሚል ውዝ ይኖራል ማለት ነው እኔ ብዙ ጊዜ አሳይቻችኋለሁ ጸጉሬን ራሴ በራሴ ነው የሚሰራው። እንደዚህ ወፈር አርጌ ይሰራለሁ። ከዛ ጸጉር ያድጋል ማለት ነው። በጣም ነው የሚያድገው እና ወዙ የሚያምር ነው የሚሆነው። እና እንዴ ነው ይላለሁ። እንዴናችሁ ናችሁ። ታዳ እናንተ ዳና ናችሁ። እና የአይተውነሽ ነው ጣፋሽ ነው ምናምን አትሉኝም ጠይቁኝም እንደዚህ አድርጋችሁ አሳምሩት እና ያንዳንዴ ጊዜ ሲያገኝ እንደዚሁ አድርጌ አሳምረዋለሁ ከዛ አስዤ ወጣለሁ። አንድ ሳምንት ድረስ አልነከም በመበጠራ በምናምን ምናምን ምንም አልነከም ነክች መ ላይኩንም ሰብስክራቡንም እንዳትረሱ እና እና ቀጣዩ ላይ ጸጉሬ ቆርጬ እያሳደግኳለሁ ቅባት አሳያለሁ ደግሞ እንደገና ይሄኛውን፣ እንደዚህን ሁሌም የሚያደርገው ነው። በራሴ ነው ቀስ ብዬ በቃ ልጆች ሲተኙ ዝም ብዬ እችኛውን ነው የሚሰራው እና ብዙ ጊዜ ይሄ ብቻ አይደለም። ይሄ እንደዚሁም ቀጠና አድርጌ ነው የሰራሁት ሌላ ጊዜ እና ሹሩባሙ ብቻ የሚሰራበት አለ። ሁለት አንድ በኩል አንድ ሁለት አንዱኛው በኩል ሁለቱንም ሁለት ብቻ የሚሰራበት ሰዓት አለ። አንዳንዴ ደግሞ ሁለቱንም በኩል ስድስት ሹሩባ የሚሰራበት ጊዜ አለ። አንዳንዴ ደግሞ ሁለቱንም በኩል አራት ቦታ ብቻ ሰርቼ ሳምንት የሚያሳልፍበት ሰዓት አለ። ምክንያቱም ጊዜ ስላልበቃልኝ፣ ጊዜ ስላላገኘው፣ አላገኘውም፣ ጊዜ አልበቃኝም። እና እናንተ እንደዚህ እያረጋችሁ አንከባክቡ። ጸጉር እንደዚህ ስናረግ በጣም ነው እና ቆንጆ የሆነ ውብ የሆነ ሜዳ እና እኔም እንኳን ግንባሬ ጸጉር በጣም አጭር ነበር። አሁን አድጎ በጣም እንትን ብለዋል። የኔ ከግንባር ኋላ በኩል ያለ ጸጉር በጣም ረዥም ታስተካክሉ ይመረጣል። የአዲጋል ምርጥ ጸጉር የሆንላቸዋል ማለት ነው እና ይሁ ቀሳሪጌን በቃ ሆነ አለ ልጆች። በማጨናነቁብኝ ሰአት እነሱ ከተኙ ቀሳርግ ይሰራዋለሁ ማለት ነው፣ ትንሿ ስለማትሰጠኝ እና እናንተም እንደዚህ እያረጋችሁ ትሬት አርጉ ጸጉራችሁን አንከባክቡ። እና ይሄ ነው ማለት ይህን ለማሳያት ስለፈለኩ ነው። ብዙ ጊዜ እንደዚ ነው የሚያደርገው። እናንትም እናንተም አድርጉ፣ አንከባክቡ። እና ላይክ፣ ሰብስክራይብ ዩቱብ ለኩራ ማለታችሁን ሰብስክራይባችሁንም እንዳትረሱ ሁሌም ደግሞ ሲመጣ አዳዲስ ነገር ይዤላችሁ ይመጣለው። እናንተም ደግሞ አበረታቱኝ። ያ ጠፍቻለሁ፣ ስለ ጠፋ ደግሞ ይቅርታ ጠይቃለሁ። ሰው ልጅ ባለበት እንግዲህ ብዙ ነገር አለና ሳትወዱ ሳንወድም የምንጠፋበት ጊዜ አለ። እግዚአብሔር መልካም ነው። ሕይወት መልሰን መተናል እና አበረታቱ። ሹሩባ ሁሌም ሰራለ እና ስሰራ ከዚህ በፊት ሁሌም ያስገባው እያሳያችው ነበረ። አሁን ደግሞ ቅባቶችን እያሳየው ሄዳለሁ እና ተመልሸዋለሁ። አበረታቱኝ፣ አትጥፉ። ስለ ጠፋው ጠፍታችኋል ጠፍተሻል ብላችሁም አልጠየቃችሁም። ምን ነው ግን አጠይቁኝ። ለምን ጠፋሽ ምንነሽ ነው ይባላል። እንግዲህ አንዳንዴ ቆያው በጣም ቆያው ወደ ሶስት ወር ምናምን ነው፣ ስድስት ወር እየሆና ነው። ጠፋ ረጅም ጊዜ ተለያይተናልና መላኪም ቪዲዮ ምናምን ጊዜ አጥቼ ነው እንድናችሁ። እስቲ አበረታቱኝ። ለማካፈል አትቸገሩ። ምክንያቱም ማለት በእስክምርቶ ምርቶ ማካፈል ትችላለች። ገና ለመድ ከሆነ በጣም ቆንጆ አድርገውን የማካፈለው ጫፋ አንድ የሚሄደው ነገር ማለት ነው። እሷን ተጠቅሜ ነው እና እንደዚህ አድርገን በደም በራሳችን ስንሰራ ባዘባ ይለቀማል። የሆና በላው ላይ ጸጉር ጥቃቅኖች አይወጡ ትርግ ብለ ቆንጆ ሚሰራው ለዛ ነው። እኔ ደስ የሚለኝ በተለይ እንደዚ እንደዚህ እንደዚህ ወፍራሙን ከሰራው አልፈልግም። ዝም ብዬ ቅባቱን ቅባቱን ደሞ ሲቀባ በሶስት ቀን አንዴ ነው የሚቀባው። በሶስት ቀን አንዴ ከተቀባው ሁለተኛ መላለሽ ምን አርጌ አልቀባም። እና እንደዚሁ ነው የሚያደርገው። እናንተም ደሞ እንደዚህ እያረጋችሁ አንከባክቡ። እና አሁን ያለውን የቆረጥኩትን ጸጉር ደግሞ አሳያችኋለሁ። ሌላ ጊዜ ቪዲዮ ላይ ይዤ መጣለሁ ቆረጥኩኝና ጸጉራችን ስናንከባክ በደንብ ያድጋልና እና ስረሳውና እና የወጣ አስቸገረኝ እየወጣም የሆነ አላደል አይል ጊዜ ቢዚ እና አሁን ደግሞ መልሼ እያንከባከብኩ ነው። የቆረጥኩትን ጸጉር ደግሞ እዤ እመጣዋለሁ፣ ሌላ ቪዲዮ ላይ እንገናኛለን። እንደሚመጣ እርግጠኛ ነኝ። የተቆረጠውን ጸጉር እዤ እመጣለው። ይሄኛው ደግሞ እንደዚህ ሹሩባ ሲያሰራ ነው። ሹሩባውን ከወደዳችሁ ላይ ሼር ሰብስክራብ አድርጎ በቀላሉ እኔም እንደዚህ የራሴን ጸጉር ቀስ በቀስ እንደዚህ እየሰራው ነው የለመድኩት። እና ሌላ ሰው ጸጉር ሰርቼ መላቅን በብዛት እንደዚህ የራሴን እየሰራው እንደዚህ በቀ እየሰራው ነበረ እንደዚህ ጫፍ አካባቢ እየወጣ እየወጣ እንትን አላለኝና ከዛ ቆርጭ አለው አሁን እንደዚህ አይደለም። ያለ ቆርጭ ያለው ነው የሚያሳየው። ቆርጭ በደንብ ሞልተዋል። ላይክ ሼር ሰብስክራይብ ማድረጋችሁን እንዳትረሱ። ታንኪዩ